ሰላም እንዴት አላችሁ ወዳጆቼ እንዴት ከረማችኋል ደህና ሰንብታችኋል እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ ዛሬም በአዲስ ቪዲዮ ተገናኝተናል በአዲስ የምግብ ስራ ዛሬ ደግሞ የአረቦች ስትሬት ፉድ የሆነውን ፈላፍል ነው የምንሰራው በጣም አሪፍ ነው በተለይ በጾም ሰዓት ሳንዱች ሲያስፈልገን ከስጋ ውጭ ሳንዱች መስራት ስንፈልግ ልንጠቀምበት የምንችለው የምግብ አይነት ነው ስለዚህ እሱን እንዴት ነው እናዘጋጀው የምንለው ነገር ብለን ያለን አብራችሁኝ ነው ፍላፍሉ እንግዲህ ሰርተን ሳንዱች ሰርተን ነው የምንመገበው ስለዚህ ለሳንዱች ደግሞ ቂጣ ያስፈልገናል ቂጣ ከመስራት ትጀምራለሁ ማለት ነው ለቂጣው ዱቄት ስኳር እርሾና ጨውን የሚያስፈልገኝ በጣም ብዙ ግብአት ስላለ ሶስት መስሪያ ሰላጣ አብሮ ከፈላፍሉ ጋር ብሬ ሳንዱች የማረገው ሰላጣ መስሪያ ፍላፍሉ መስሪያ ምናምን ግብአቱ በዛ ስለሚል ለዛሬ ማሳያችሁ እንዴት ተመሰላችሁ እያንዳንዱ ነገር ስሰራ እዛን ጊዜ ግብአቱን ማሳያችኋለሁ ማለት በቅደም ተከተል ሁሉንም እዚህ ጋር ኩልኩልኩል አድርጌ እናንተንም ከማደናብራችሁ። እንደዚህ ሁለት ኩባያ እጠቀማለሁ። በመቀጠል ይህን የሚያክል ጨው እጠቀማለሁ። ግማሽ ማንኪያ ስኳር እጠቀማለሁ። ከዛ እዚህ ጋር ዘጋጀሁት አንድ ሻይ ማንኪያ የሚሆን እርሾ አለኝ። እርሾ እንደዚህ ይጠቀማለሁ። እዛ ሊጡን አቦከዋለሁ ሶስት አራተኛ ኩባያ የሚሆን ውሃ ጨምረን ከዛ ተገቢውን ያክል እያቦካን ሲመስለን እንደዚህ ትንሽ ዘይት እናደርግበትና እጃችን ምናምን ቅብጥብት እናርገን ሊጣችንን በደንብ ሽክፍ አድርገን እናስቀምጠዋለን። ቤት የምናደረገው ከላይ እንዳይደርቅብን ነው። ለመዳመጥ እንዲያመቸንም አያችሁት፣ በእንደዚህ አይነት ይዘት ነው ሊጡ። በጣም ድርቅ ያለ ሊጥ አይደለም። ከዛ ሁሌ እንደምናደርገው ከላይ እንደዚህ ፕላስቲካችን ሽፍን እናረግና የማር የማድቤታችንን ፎጣ ከላይ ድርብ አድርገንበት ሙቀት ወዳለበት ቦታ በቶሎ ኩፍ እንዲልልን እናስቀምጠዋለን። ከዛ መቀጠል ይሄን ማሽን እናነሳና ፈላፍላችን ደግሞ እንሰራለን። በመቀጠል እንደነገርኳችሁ ፈላፍላችንን ነው የምንሰራው። ስለዚህ ለፈላፍል መስሪያ ምን ያስፈልገናል? ዋና ግብዓታችን ዱቤ ሽምብራ ነው። እኔ እዚህ ጋር ዘፍዝፌዋለሁ። ትናንትና የዘፈዘፍኩት ማታ ውሃ ውስጥ ነክሬ ያደርኩት ዱቤ ሽምብራ ነው ያለን፣ ግን እናንተ ነገር ከፈለጋችሁ ምን እንደሆነ ምን ለማንኛውም አንድ ኩባያ 150 ግራም የሚያክል አይነት ነገር የዱቤ ሽምብራ አዘጋጃላችሁ። ሁሉንም ልኩን አስቀምጥላችኋለሁ። ከዛ በኋላ ውሃችሁን እንደዚህ ዘለል እንዲለው ትጨምሩበትና ከድናችሁ ለስድስት ከአራት እስከ ስድስት ሰዓት ሰባት ሰዓት ያክል ስታስቀምጡት እንግዲህ ሽምብራው ይርሳል ማለት ነው። በነገራችን ላይ ፈላፍል ሲሰራ በጣም ልክ ስለሚያስፈልገው አለበለዚያ ስለሚፈረካከስ ለዛ እኔ ሁሉንም የግብአት ልክ እንደ ሁሉ ጊዜው የመጀመሪያው አስተያየት መስጫ ላይ አስቀምጥላችኋለሁ። የለካሁት ለዛ ነው፣ ረስቼው ነበረ። ለማንኛውም ይሄንን ወደ ጥግ እናደርግና እኔ በዘፈዘፍኩት ሽምብራ ይሄ 150 ግራም አይደለም ብዙ ነው፣ ለሌላ ነገር ስለምፈልገው ነው። ለዛ ይሄንን በደንብ አጥበውና አሁን ስለዚህ ምን ያስፈልገናል? የራሳሽ ዱቤ ሽምብራ፣ ጨው፣ ከሞን፣ ፐርስሊ ወይም ደግሞ የስጎ ቅጠል፣ ነጭ ሽንኩርት እና ትንሽ የሽምብራ ዱቄት ያለበዚያ ደግሞ ኖርማል የፍርኖ ዱቄት ዳቦ የምንሰራበት የስንዴም ዱቄት ሊሆን ይችላል። ኖርማል ዱቄት እንዲያጠባብቀው ትንሽ ያስፈልገናል። ልኬቱን አስቀምጥላችኋለሁ ብያችኋለሁ። ከዛ በተረፈ ለመጥበሻ ዘይት ነው የሚያስፈልገን። ይህንን ሽምብራ የዘፈዘፍኩትን አጥቢያዋለሁ። እናንተ ነጭ ሽንኩርት የማትፈልጉ ከሆነ አንድ ነጭ ሽንኩርት በቂያችሁ ነው ከዛ በግምት አንድ ስምንት ግራም የሚሆን የስጎ ቅጠል ትጨምራላችሁ። እዛ ጨው እና ምናምን ትንሽ ፈጨት ከተደረገልን በኋላ እንጨምራለን። በእንደዚህ አይነት መልኩ አንድ ዙር ነገር ተፈጭቷል። ከዛ ምን አደርጋለሁ መሰላችሁ? እዚህ ጋ ታል ግማሽ ማንኪያ ግማሽ የሻይ ማንኪያ ማለት ነው ከሙን እጨምራለሁ። እዚህ ጋ ደግሞ ግማሽ የሻይ ማንኪያ ጨው ጨምራለሁ። ከዛ አንድ ይዞ ይሄድበታለሁ። ከዛ ይታያችኋል። እንደዚህ ግል ብጥብጥ አድርጎ በደንብ ሲፈጨው፣ ከፈለጋችሁ ማንኛውም አይነት ዳቦ የምትጋግሩበት ዱቄት ማድረግ ትችላላችሁ። ካስፈልጋችሁ ደግሞ እንደዚህ እንደኔ የሽምብራ ዱቄት መጠቀም ትችላላችሁ። በቃ ይሄ ጥቅሙ ለማያያዝ ነው፣ ለምንም አይደለም። ከዚህ ነገር የሚያክል እጨምራለሁ በኋላ ላይ እንደዚህ በእጃችን ቅርጻት ይዘን ስንጠብሰ ፍርክስክስክስ እያለ ዘይት ውስጥ አያስቸግረንም። እያረረ የተፈረካከሰው ከዛ እንደዚህ ከተለዋወሰላችሁ በኋላ አዘጋጀን ማለት ነው የፈላፍሉን ውህድ። ስለዚህ ምን እናረጋለን? እዚህ ጋ እንገለብጠውና ቅርጽ ለመሸዝ እንዲያመቸን ፍርድ ውስጥ እንከተዋለን። ምክንያቱም አሁን አንሰራው ሳንዱሽ ቀልቆሶ መቼም አይበላም አይደለ? ገና ቂጣው ኩፍ ብሎ ሊጡ ከዛ በኋላ ቂጣ ጋር ጋር አይደለም እንሰራው። ለዛ እንደዚህ አዘጋጅተን እናስቀምጣለን። በጣም ሌላ ብዙ ስራ አለ። ሶስ እንሰራለን አብረን፣ ሳንዶች ምን ሰላጣ ሰላጣን እንሰራለን። ግን እንደዚህ ሬዲዮን ከተቀመጠ በኋላ ወጣ አርጎ ጠበስ ጠበስ ነው። ኢንፍሪጅስት ከተዋለሁ ከዛ አሁን ምን ሶስ ነው የምንሰራው። ከፍላፍሉ ጋር አብረን ሊያባላ የሚችል ማለት ነው። ይሄ የሰሊጥ ቅቤ ነው ወይም ታሂኒ ነው። ከዛ ጨው እንጠቀማለን። ነጭ ሽንኩርት እናደርጋለን እንደዚህ አንድ አራት ፍሬ የሚሆን ማለት ነው። ከዛ ሎሚና እንደ አስፈላጊነቱ ውሃ ምንጠቀሙ፣ ዘይት ንጠቀሙ። ምክንያቱም ይሄ ራሱ የሰሊጥ ቅቤ ስለሆነ የራሱ የሆነ ፋት ስላለው ወይም ዘይት ስላለው። ስለዚህ የመጀመሪያ ስራ የማደርገው እንደመሰላችሁ እንደዚህ ሎሚውን ጨንቅና ከዛ ከትሂኒው ጋር አዋህደዋለሁ ይበቃናል። ሁለት ሎሚ በጣም አሪፍ ነው፣ በደንብ ውሃ አለው። ከዛ ይሄ እንዲህ ታደርግም በኋላ ነጭ ሽንኩርታችንን እንጨፈልቃለን። ከዛ እንዳስፈላጊነቱ ትንሽ ጨው እንጨምራለን እንደዚህ ከዛ ሌላ ምን እንጨምራለን መሰላችሁ? ቆንዶ በርበሬ በጣም ጥቂት እንደዚህ። ቆንዶ በርበሬ ስለዚህ ለሶስ የተጠቀም ነው ጨው፣ ሎሚ፣ ተሂኒ፣ ነጭ ሽንኩርት እና ቆንዶ በርበሬ ነው። ስናማስለው ስናማስለው ይወፍራል። ሲወፍር ደግሞ እኛ ትንሽ ውሃጣ ብያረገን በደንብ አድርገን እናማስለዋለን። እናንተ የምትፈልጉት ያክል ይዘት እንዲኖረው ማለት ነው ሳንዱቻችሁ ላይ ስታረጉት የሆነ ሳንዶቻችሁን ረጠብ ማድረግ እስከሚችል ድረስ ለምሳሌ የቀድሞ በንኮ ነገር ነበር አለ፣ ፈሰስ አርጋችሁ ሳንዶች ጋር ትብሎት የምትችሉት ነገር አይደለም። አሁንም ያስፈልገዋል። አሁን ይበቋል። በጣም ደግሞ ቀጥ ነው ሹልክ እያለ እጃችሁ ላይ የሚፈስ አይነት እንዳይሆን በባህሪው የሆነ ንክትክትክት የማጽባለ አይደለ ግን እንደዛም ቢሆን ነገር ግን ደግሞ ፈሶ ይሄ ምንድን ባለው ሾልኮ የሚወጣ አይነት ነገር እንዳይሆን ለዚህ ልክ በዚህ መልኩ እንደዚህ ካዘጋጀን በኋላ በእንደዚህ አይነት ይዘት ሲይዝልን ማለት ነው፣ እንደዚህ ሽፍና አድርገን፣ ይሄንንም ፍርጃችን ውስጥ አሁን ቀረን ሰላጣችን ማዘጋጀት ከዛ በኋላ ጌታችን መዳመጥ ጌታችን መጋገር የፈላፍላችን መጥበስ ከዛ ጠቅልሎ መግመጥ። እዚህ ጋር ደግሞ ጥቅል ጎመናችንን አቅቤ አዘጋጅቻለሁ። ስለዚህ በቀጫጭ ነው ከትፈዋለሁ። ስለዚህ አሁን የሚበቃንን ያክል ጥቅል ጎመን ከትፈናል። እንደዚህ ቦላችን ውስጥ እንገለብጠውና ያዘጋጀ ነው ጎድጓዳ ሳህን ውስጥ ጨዋለኝ ጨው ነሰንስበታለሁ። እንደዚህ የሚያክል ጨው እዛ ብዙ ቬኒገር አርጌ አሸዋለሁ። ይህ የምታዩት ሞልቶ ብዙት ብሎ በጣም ያንሳል ስታች ማለት ነው። በአቋራጭ ፒክል ሰራል ማለት ነው። የጠቀምኩት አፕል ሳይደር ነገር ነው። ግድ አይደለም። ይሄኛው ፓርት ለምሳሌ ኢትዮጵያ ያላችሁ እንደልብ የማታገኙ ከሆነ አቃለ ነገር እንዳለ ግን መጠቀም የማትፈልጉ ከሆነ ወይ በአቅራቢያችሁ እንደልብ የማታገኙ ከሆነ ሎሚ መጠቀም ቻላችሁ። እንደ ማንኛውም ሰላጣ ሳንዱች ውስጥ ሊገባ እንደምትፈልጉት ይ ሰላጣ እናንተ ሰርታችሁ መጠቀም ትችላላችሁ። ግን ስትሰሩ በጥቅል ጎመን ቢሆን እና ደግሞ የታሂኒውን ሶስ እንዳትዘነጉ። ለምሳሌ ፍላፍል የሚበላው ብዙ ጊዜ በማዮኔዝ በምናምን አይደለም ወይም በጃጂኪ አይደለም፣ እንደዚህ በታሂኒ ከሚሰራ ሶስ ነው አሁን ያሳየኋችሁ አይነት ማለት ነው። እና ደግሞ በሌላ በሌላም አይነት ሰላጣ ሳይሆን በብዛት የሚበላው በጥቅል ጎመን ሰላጣ ነው። በእንደዚህ አይነት መልኩ እናስቀምጠዋለን። ይህንንም በኋላ ላይ ጭምቅ አድርገን ቬኔገሩን አጥልለን ከላይ ያለውን ምንድን ነው ስሙ ጥቅል ጎመኑን ብቻ አውጥተን እንጠቀምታለን። ከዛ ከላይ ደግሞ ጣልም እናደርገው እናደርጋለን መሰላችሁ። እዚህ ጋር የስጎ ቅጠል ወይም ፐርስሊ አለኝ። ስለዚህ እሱን ጥቀት ቃርጌ ከትፌ አዘጋጀዋለሁ። እዛ ሽንኩርታለን ሽንኩርታችን እናዘጋጃለን። እንደዚህ አይነት መልኩ አራሜሊ ለአንድ ፈላፍል ይሄ ሁሉ ስራ እንዳትሉ እንግዲህ ሁል ቀን እኛ ፈላፍል የሰራ ስናጨቅስ አንከርም አይደል። የሆነ ጊዜ ሲያምራችሁ ምናምን ሜይ ቢ ምናልባት በአመት አንዴም ሁለቴም ሊሆነ ይችላል የምትበሉት፣ ስለዚህ ይገባዋል። ቆንጆ ጽድት ያለ በረሃችሁ ዘይት ተጠበሰ፣ የሚሸጠው አታቁም አይደለ? ምን ያ ማለት ስንት ጊዜ የተጠበሰበት ዘይቱ እንኳን ማንም የሚያውቅ የለም። የውጭ ምግብ ይጣፍጣል እንጂ ስለ ጥራቱ ማንም የሚያውቅ የለም። እና ከዛ ይልቅ እንደዚህ ምንም ጊዜ ቢፈጅም፣ ምንም የኛን ኤፈርት ቢፈልግም፣ ግን ሁሌ የምንመገቡ ምግብ ስላልሆነ ለሰርትን ብንሰራ ብንበላ ብዬ እላለሁኝ። ቃሪያውን አረቦች የሚያደርጉት ፒክልስ ነው የቃሪያ ፒክልስ ስለሚጠቀሙት፣ ግን እኔ ስለሌለኝ እሱ እንደዚህ ፍረሽ ቃሪያ እጠቀማለሁ ማለት ነው። ለብቻ ለብቻ ሽንኩርት ለሚፈልግ ሽንኩርት፣ ቃሪያ ለሚፈልግ ወይም ደግሞ ፓርስሊ ለሚፈልግ ከላይ አደርጋለሁ። አሁን አዘጋጀን እንደዚህ እንከድና ይህንን እናስቀምጠዋለን። ቆይቼበት ነፍቶ ሁሉ ተመልሷል ይታያቸዋል። እንደዚህ ነገር ሆኗል። ስለዚህ ምን አደርጋለሁ መሰላችሁ እዚህ ጋር ዱቄት አለኝ። ዱቄቱን እንደተለመደው ነስነስ እያደረግን በተቻለ እንዳምጣለን። ያቺን በመጀመሪያ እንመዳድበዋለን። እኩል እኩል ነገር አድርገን ጥቅልል ጥቅልል አርገን ቁጭ አኔ እዚ ጋር ለምሳሌ ይሄንን ሊጣምጥቼ አንተ ለቅ ያለ ቂጣ አዳምጣለሁ ላላ ያለ ሌጥ ስለሆነ ምንም አንቸገረኝ። እዛ ይሄ በእንዲህ እንዳለ እሳታችን እንለኮሳለን። አንድ እንዳምጣለን፣ አንድ እንጋግራለን። እንደዛ ነገር እናደርገው። ከዛ እንደዚህ ትንሽዬ ዘይት እናደርጋለን። አለማድረግም መብታችሁ ነው፣ ግን በጣም በዘይት ሲጠበስ ደስ የሚለ። ቀዝ ባለ እንደዚህ ምጣድ ላይ ታርጉታላችሁ። ቀስ ብሎ እንዲበስልን ተወውና ከዛኛ ደግሞ ሌላኛውን እናደርጋለን። እንደዚህ እያገለባበጥን በደንብ እናመስለዋለን። ግን ይሄ ስፓቱላችሁ ብረት ከሆነ እንዳይፍቀው መጥበሻችሁን በጣም መጠንቀቅ መቻል አለባችሁ። እኔ በጣም በመጠንቀቅ እያረኩ ያለሁት ከዛ ቀስ ብለን በእንደዚህ አይነት ሁኔታ ሲበስልልን እናወጣውና እንሸፍነዋለን እንዳይደርቅብን። ታያቸዋል ሽፍን እንዳማርበት፣ በንጹህ ነገር ያረረውን ዱቄት እናነሰዋለን። በቃ ሁሉንም በእንደዚህ አይነት መልኩ እንጋግራለን ማለት ነው። የእናንተንም ሰዓት እንዳልወስድባችሁ ጋግሬ ስጨርስ እንገናኛለን። ትንሽ ከታች ሳስነካሲ ያረገው ገልበጥ እንደዚህ፣ እዛ እያገላበጠን እያገላበጥን ማብሰል። በጣም እሳት እንዲገባው እንደ ኖርማል ቂጣ ለቡና ቁርስ ቤተሰቦቻችን እንደሚጋግሩት አይነት በጣም እሳት እንዲገባው ማድረግ አይጠበቅባችሁ። እንደዚህ ጫን ጫን ምላው አየሩን ወደ ዛኛው እየገፋ እየገፋ ውስጡ ክፍት የሆነ ቂጣ እንዲሆን ማለት ነው። ለዛ ነው ከፈለገን ክፍት ማድረግ ልንመገበው የምንችለው አይነት ቂጣ ይሆናል። ከዛ በዚሁ የተቃበሰልን በኋላ የመጨረሻችን ቂጣ ነው። እዚህ ጋር እናደርጋለን። እኔ ከዛ ምን አድርጋለው መሰላችሁ? ከዚህ ከጨርቁ ላይ ወሰድ አድርገውና ዘይቱ ጨርቁን እንዳበላሽብኝ ማለት ነው። እንደዚህ ነገር ሁሉም ላይ ሳይሆን ትንሽ እንደዚህ ቀባቀባ አድርገዋለሁ። ዘይት ለምሳሌ ይሄ ከታች ቢሆን ይሄ ምንድን ነው፣ በፍላጎት ነው። ያ ለማድረጉም ትችላላችሁ። እንዲህ ግን ልስልስልስ እንዲያደርገው ስለመፈልግ ነው። እንደዚህ አርገን ትንሽ እስከሚበርድ ነገር ጠበቅ እናረገውና የለኛውን ይታቻል። ዘይት የለም የለኛው ከእንደዚህ ለበስ አርገን እንዳይደርቅብን። ከዛ ከበረደ በኋላ ትንሽ በረድ ነገር ሲል ማለት ነው። የዛ ጊዜ ላስቲክ አልብሰን እናስቀምጠዋለን፣ ድርቅ ብሎ እንዳይሰባበርብን፣ ፈላፍላችንን በደንብ ለመጠምጠም እንዲያመቸን አሁን ዘይታችን ጥደናል። እየፈላ ነው ዘይቱ። ስለዚህ እንደዚህ በተቻለ መጠን እኩል እኩል አድርጌ ጠፈጥፈዋለሁ። ኖርማሊ የፍላፍል መስሪያ የሆነች ስኩፕ ነገር አለቻቸው እና በእሷ ቅርጽ የምትደረገው ግን እኔ ስለሌለኝ እንደዚህ ያደርገዋል። ቆንጆ ይመስለኛል ዚ ኢትዮጵያዊ ፈላፍል እንደዚህ በእጃችን ቅርጽ ያህል ብንሰራ ምንም እንኳን የኛ ምግብ ባይሆንም ቅርጹን ቀየር በማድረግ እንደዚህ እንሰራዋለን። ሁሉም ነገር ሊኖረን ግድ አይደለም። ያ ወፈር ወፈር ያለን የነሱን ፈላፍል ስለዚህ እኔም ወፈር ወፈር አርጌዋለሁ።

ከዛ በእንደዚህ አይነት መልኩ ሲበስልልን እናወጣዋለን። አሁን ፍላፍላችን ወደዚህ እናደርግና ምናረጋለን መሰላችሁ? እዚህ ጋር ቅድም ያሳየኋችሁ ሰላጣለ ቻለ ባሳያችሁ ምን አይነት ይዘት አለው መሰላችሁ? ይሄ በጣም ስንጨምቀው ማለት ነው። እዚህ ውስጥ ቅድም የጨመርነው ቬኔገር ከዛ ደግሞ በቬነገሩና በጨውስ በጨው ስናሸው የጎመኑ ውሃ ይሄ ነው ማለት ነው። ስለዚህ ይሄንን በደንብ አርጌ ጎመኑን ጭምቅ አርጌ የነገሩና ውሃውን እንዲወጣ አደርጋለሁ። ያ እንደዛ ብዙት ብሎ ያያችሁት ጥቅል ጎመን በዚህ መልኩ አንሶ መጥቷል። ስለዚህ ሌሎች እቃዎቻችንም ቅድም ያዘጋጃናቸውን ሶሱን፣ ሽንኩርቱ ምናምን እናወጣና ፈላፈላችንን እንጠቀልላለን ሰንኮ ሸፈን እናደርገውና እንዳይደርቅብን አሁን ምንድን ነው የቀረን ማውጣጫ መያዣ መቆንጠጫ ምናምን ለምሳሌ ይሄ ለዚህ ልጅ በቃ ይሆናል እናረጋለው ከዛ አንድ ሳህን አመጣለው ትንሽ የሳህን ለሌል እንድቀምስበት ከዛ እንዳልዝረከረክ ደግሞ ቪዲዮ ላይ እንድትበሉ ሞቲቤት አደርጋለሁ ብዬ ጭራሽ አቢጣይታችሁ እንዳልዘጋ ተዝረክርኬ እንደዚህ ሶፍትዌን አዘጋጃለሁ። ስለዚህ እንደዚህ አንድ ቂጤና እመጣለሁ። ቅድም ይከፈታል ያልኳችሁ ላሳያችሁ ከፈለጋችሁ ትዝላችኋል። እንደኳስ ሲነፋ እንደዚህ ያርጋችሁ ውስጡ የምትፈልጉትን ነገር ግድ ፈላፍል መሆን የለበትም እንደዚህ ያት መልኩ ጨምራችሁ መመገብ ትቻላችሁ እኔ ግን ለጊዜው እንደዚህ ያደርግና ምን አደርጋለሁ መሰላችሁ በመጀመሪያ ፈላፍሌን እንደዚህ ያደርጋለሁ ዲዮ ሁለት ከዛ ከፈለጋችሁ እናንተ ፒክልስ ማድረግ ትቻላችሁ የኪከምበር የኪያር እንደዚህ አደርጋለሁ። ከዛ ምን ሶሴን እንደዚህ አደርጋለሁ። ትልቁ በቃ እንትን ለየት ያለ ጣዕም እንዲታወስ ከሚያረገው ነገር አንዱ ሶሱ ነው እንጂ ፈላፈል ነው ሽምብራ ሽምብራ ነው። የሽምብራ ጣም ታውቃላችሁ አይደለም? ያን ያህል እንትን የሚል ያለ አይደለም። ያን ያህል ዋው የሚያስፈልግ ጣም የለውም ሽምብራ እንደዚህ እናደርጋለን። ከዛ ትንሽ እንደዚህ ፐርስሊ ጣል እንደውም እነሱ እንደሚያደርጉትማ፣ እንደዚህ ነው ነገር፣ እንደዚህ ባም ባም ማለት ነገር፣ ከዛ ከዚህ ምናምን እንደዚህ በጃቸው አይደለ፣ እዛ ከዚህ ስቲ ይዘን እንሞክራለን። እያችሁ፣ እቺ ትንንሽ ማረጌ በጣም አሪፍ አይገርማችሁም? ሌላ ጊዜ ብዙ ጊዜ ትልቅ ነበር ማረገው፣ ለጆቼ ብቻ ነበር። እንደዚህ ትንሽ ማረገው ግን ለምን አልመጣልኝም? ለማንኛውም ለዛሬ እንደዚህ አሪፍ ናት። የእውነት በቃ የሆነ ሀገር ከሆነ ስትሄዱ የበላችሁት ያንን ሀገር ያስታውሳችኋል። የሆነ አረብ ሬስቶራንት ከሆነ የሄዳችሁት ያንን ሬስቶራንት ያስታውሳችኋል። ምክንያቱም ፈላፍል እንደምታዩት እንግዲህ ስራውን ብዙ ነው። እንደጋ ደግሞ ይሄ ሶሱ በየምግቡ ላይ እንደ ዝምላችሁ የምታገኙት ነገር አይደለም። ለምሳሌ ይሄ ማይናስ ከቻፕ ምናምን ኮና ምታዩን ታላችኋል። ምንም አይነት ኮክቴል ሶስ ቢሆንም ወይ ጃጂ ኪም ቢሆን ይገኛል ይሆን ይሆን ነገር ላይ ሲቀር የሌላም የግድ የግሪክ ምግብ ባይሆንም ሌላ ቦታ ታገኙታላችሁ። ተመሳሳዩ ለምሳሌ ጃጂ ኪ እዚህ ሀገር በሆነ ቀጠል ከሆነ የሚሰራ ሌላ ሀገር በናና ሊሆን ይችላል ወይ ዚ ሀገር በዲል ሊሆን ይችላል የሚሰራው እንደዚህ ተለያይቶ ብቻ ታገኙታላችሁ በየሬስቶራንቱ ወይም በየ ቦታው ማለት ነው። ይሄ ግን ብዙ ጊዜ የሆነ የአረብ ሀገር አይነት የሆነ የአረብ አይነት ቴስት አለው። በቃ ሁሌ ሁሉ ያስታውሳችኋልና የመጨረሻ አሪፍ ነው። እኔ አንዴ ልገም መጨረሻ አሪፍ የሚወደድ ለየት ያለ በቃ ሁሌ ስለማይሰራ ደግሜ ደጋግሜ ነገርኳችሁ፣ እንዳትሰላችሁ ስለማይሰራ። በቃ የሆነ ደስ የሚል አይን ባይብ አለው። በቃ የሆነ ለየት ያለ ነገር ለቤተሰቦቻችሁ ሰራችሁ። ምንም እንኳን ቂጣውን የግድ አለ መጋገር ለምሳሌ፣ ባተጋገዱ ትችላላችሁ፣ ገብታችሁ የአረብ ቂጣ መግዛት ትችላላችሁ። ሌላው እንግዲህ ይሄኛው አሁን እንደዚህ አፕሮሰስ የማትፈልጉ ከሆነ በሌላ አይነት ሰላጣ መቀየር ትችላላችሁ። ኤኒ ቶማታ ምናምን ማድረግ ትችላላችሁ። ዋናው ሶሱና ፈላፍሉ ነው። የፈላፍሉን ሪሲፒ ሬሲፒ አስቀምጥላችኋል። ምክንያቱም ፈላፍል በደንብ ከጥሩ ሰው ተቀብላችሁ ካልሰራችሁ እንዲ ብትንትን ነገር ይላል እና እንደሱ አይነት ነገር እንዳይከሰት በደንብ ለካችሁ መሳት አለባችሁ። ለዛ ደግሞ ያን ይሄታችኋለሁ ሁላችሁ በተረፈ እንግዲህ ለዛሬ የነበረኝ ፈላፍል አሰራር ይሄን ይመስል ነበረ። አድኛችሁ ለቻናል የቻናሌን ከወደዳችሁ ሰብስክራይብ ማድረጋችሁን እንዳረሱ። የሰራቱን ደግሞ ካደነቃችሁ በላይክ ፍቅራችሁን ግለጹ። በሌላ በቆጆ ምግብ ደግሞ እስከምንገናኝ ሰላም ሁኑልኝ። ባባይ እኔ አላ የባባ ያል አሰላም አለክ ደሳል የሚባ የሚሉት። ለማንኛውም እገምጣለሁ እበላለሁ አይገልፀውም። ዕቃውን ከዚህ ጋር ሳየው የሚታጠበው ብዛቱ የሚጠብቀኝ! ተውት ይቀር። ለማንኛውም ስሩ ብሉ።